ስለ መንግስተ ሰማያት ጥሪ አድርገው ይተረኩና ህዝቡን ሁሉ መመሰጡን ሲያዩ አሁን ከእናንተ መካከል መንግስተ ሰማያት መግባት የማይፈልግ አሉ? ብለው በጅምላ ሲጠይቁ ሁሉም በህብረት የለም ብለው መለሱ። በዚህ ያልረኩት መምህር እስኪ መንግስተ ሰማያት መግባት የምትፈልጉ እጃችሁን ወደ ላይ አውጡ ይላል። ሁሉም ይወጣል። አንድ ህፃን ግን ትንንሽ እጆቹን በጉንጮቹ ላይ አድርጎ ክርኑንና በጉልበቶቹም ላይ ተክሎ በሚያሳዝን አኳኋን ተቀምጦ መምህሩን ብቻ ያያል። የህፃኑ ሁኔታ የገዛቸው መምህር ወደ ህፃኑ ጠጋ ብለው ማሙሼ አንተ ለምን እጅህን አላወጣህም መንግስተ ሰማያት መግባት አትፈልግምን አሉት ህፃኑ ነቃህ ብሎ መግባትማ እፈልጋለሁ ነገር ግን እናቴ ጉባኤው እንደለቀ የትም መሄድ የለም በአስቸኳይ እቤት እንድትመጣ ስላለችኝ ነው አለ ይባላል ህፃኑም የእናቱን አደራ ማስታወሱ የሚደንቅ ነው። የህፃኑ ነገር ያለውን ግን መንግስተ ሰማያት ላለመግባት የቀረባትን ምክንያት ለመጠቀስ ነው። ዛሬም በየአውደ ምህረቱ ማዕድ እግዚአብሔር ተዘርግቶ በቤተ ክርስቲያን ስርዓት ጸሎት እየተደረሰ ልባችን እቤት ሆኖ የተቆጠረ ሲፈታ የተፈታ ሲቋጠር ጊዜውን የምንጨርሰው ስንቶቻችን ነን። ላለመጸለይ፣ ላለማስቀደስ፣ ንስሐ ላለመግባት፣ ላለመቅረብ ምክንያት መደርደር ከገሃነብ እሳት አያድንም ይለናል። አዎ አያዲነንም ከገሃነመ እሳት ምክንያት ስለደረደርን ብቻ ምንድን አይደለንም የህፃኑየህውን ታሪክ የብዙዎቻችን ታሪክ ቤተክርስቲያን እንሄዳለን ነገር ግን ቤተክርስቲያን የሚባለውን የሚጸለየውን ሳይሆን የምናዳምጠው እቤት ምንድንነበር የረሳሁት ምንድን ነበር የምሰራው አሁን ከዚ እጅ ምንድነው ባላው ምንድነው የማደርገው የሚለውን ነገር ነው የምናስበው እና በእኔ ላይ ብዙ ጊዜ ይሄ ታሪክ ሳነበው ያስተምራል ብዬ ስላሰብኩኝ ነው። እኔ ያለሁበት ደረጃ ቤተ ክርስቲያን ሄዳለሁ፣ ነገር ግን እቤት ምንድን ነው ማደርገው ወይም ደግሞ አሁን ወደ ቤት ተዝ ወጥቼ ምንድን ነው መሰራው ወይም ደግሞ በቃ ላይ ያሳለፍኳቸው ነገሮች በማሰብ እዛ ጋር የሚነገረኝን ነገር ሳልሰማ፣ ብሰማም እንኳን በግማሽ ነው እንጂ ሙሉ በሙሉ ልቤን ስብስብ አድርጌ አልሰማውም ማለት ነው። ለምንም ልባችን አይሰበሰብም? ለምን እንደው ባላቅም እስኪ ልባችንን ወደ ቤተ ክርስቲያን ስንሄድ ሰብስበን እዛው ብቻ እንድናዳምጥ፣ እዛው ብቻ እንድንጸልይ የሚያደርግ ነገር ካላችሁ ለእኔ ምክር እፈልጋለሁ ማለት ነው። እኔ ስለደረሰብኝ ለዛ ነው ይህን ታሪክ ያመጣሁት፣ ትማሩበታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ በሌላ ርዕስ ከምንገናኝ፣ ሰናይት ጊዜ፣ ሰናይት ቀን። ሁላችሁም ላይክ፣ ኢን ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ ወገኖቼ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ኑሩ ሊቆዩልኝ ይላለሁ። ያላችሁበት የአምላክ ጥበቃ ይለያችሁ። መልካም ጊዜ። ባይ ባይ። በዚህ ያልረኩት መምህር እስኪ መንግሥተ ሰማያት መግባት የምትፈልጉ እጃችሁን ወደ ላይ አውጡ ይላል። ሁሉም ይወጣል። አንድ ሕፃን ግን ትንንሽ እጆቹን በጉንንጮቹ ላይ አድርጎ ክርኑንና በጉልበቶቹም ላይ ተክሎ በሚያሳዝን አኳኋን ተቀምጦ መምህሩን ብቻ ያያል የህፃኑ ሁኔታ የገዛቸው መምህር ወደ ህፃኑ ጠጋ ብለው ማሙሼ አንተ ለምን እጅህን አላወጣህም መንግስተ ሰማያት መግባት አትፈልግምን አሉት ህፃኑ ነቃ ብሎ መግባትማ እፈልጋለሁ ነገር ግን እናቴ ጉባኤው እንዴለ እንንደለቀ የትም መሄድ የለም ባስቸኳይ እቤት እንድትመጣ ስላለችኝ ነው አለ ይባላል። ሕፃኑ የእናቱን አደራ ማስታወሱ የሚደንቅ ነው። የሕፃኑ ነገር ያለውን ግን መንግስተ ሰማያት ላለመግባት የቀረባትን ምክንያት ለመጠቀስ ነው። ዛሬም በየአውደ ምሕረቱ ማዕድ እግዚአብሔር ተዘርግቶ በቤተ ክርስቲያን ስርዓት ጾለት እየተደረሰ ልባችን እቤት ሁኖ የተቆጠረ ሲፈታ የተፈታ ሲቋጠር ጊዜውን የምንጨርሰው ስንቶቻችን ነን? ላለመጸለይ ላለማስቀደስ፣ ንስሓ ላለመግባት፣ ላለመቁረብ ምክንያት መደርደር ከግሃነብ እሳት አያዲነም ይለናል። አዎ አያዲነንም ከግሃነብ እሳት ምክንያት ስለደረደርን ብቻ ምንድን አይደለንም። የህፃን የአሁን ታሪክ የብዙዎቻችን ታሪክ። ቤተ ክርስቲያን እንሄዳለን፣ ነገር ግን ቤተ ክርስቲያን የሚባለውን የሚጸለየውን ሳይሆን የምናዳምጠው እቤት ምንድን ነበር የረሳሁት ምንድን ነበር የምሰራው አሁን ከዚ እጅ ምንድነው በላ ምንድን ነው የማደርገው የሚለውን ነገር ነው የምናስበው። እና በእኔ ላይ ብዙ ጊዜ ይሄ ታሪክ ሳነበው ያስተምራል ብዬ ስላሰብኩኝ ነው። እኔ ያለሁበት ደረጃ ቤተ ክርስቲያን እሄዳለሁ፣ ነገር ግን እቤት ምንድን ነው የማደርገው፣ ወይም ደግሞ አሁን ወደፊት ተዝ ወጥቼ ምንድን ነው የምሰራው፣ ወይም ደግሞ በቃ ላይ ያሳለፍኳቸው ነገሮች በማሰብ እዛ ጋር የሚነገረኝን ነገር ሳልሰማ፣ ብሰማም እንኳን በግማሽ ነው እንጂ ሙሉ በሙሉ ልቤን ስብስብ አድርጌ አልሰማውም ማለት ነው። ለንም ልባችን አይሰበሰብም? ለምን እንደው ባላቅም እስኪ ልባችንን ወደ ቤተክርስቲያን ስንሄድ ሰብስበን እዛው ብቻ እንድናዳምጥ፣ እዛው ብቻ እንድንጸልይ የሚያደርግ ነገር ካላችሁ ለኔ ምክር ፈልጋለሁ ማለት ነው። እኔ ስለደረሰብኝ ለዛ ነው ይሄን ታሪክ ያመጣሁ ትማሩበታላችሁ፣ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ በሌላ ርዕስ እስከምንገናኝ ሰናይት ጊዜ ሰናይት ቀን። ሁላችሁም ላይክ፣ ኢንሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ ወገኖቼ ከልብ አመሰግናለሁ እግዚአብሔር